አሁን የማሳያችሁ ቪዲዮ በህይወቴ በጣም ተስፋ በቆረጥኩ ሰዓት የቀረጽኩት ቪዲዮ ነው። እግዚአብሔርን በመተማመኔ ውስጥ ያገኘሁትን ሰላምና ያገኘሁትን የስኬት ልክ ላካፍላችሁ ፈልጋለሁ እና ለብዙዎቻችሁ መማሪያ ይሆናል ብዬ አስባለሁ። አጋጣሚ ስልኬ ላይ ያገኘቸው ግዴታ ማካፈል አለብኝ ብዬ ስላሰብኩ ነው ልናንተ እና እስቲ ወደ ቪዲዮ እንሂድ። እንዴን ሰላም ናሆ አንድ ነገር መናገር ፈልጌ ነው ይህ ቪዲዮ ምናልባት ካለውበት ነገር ካለውበት ችግር ካለውበት መንፈሳዊ ውጊያ ከተለያዩ ነገሮች ወጥቼ እንደማየው እርግጠኛ ስለሆንኩና በእግዚአብሔር ስለምተማመን ይህ ቪዲዮ እንደ ማስታወሻነት የምሰራው ነው። ህይወት ይከብዳል። በጣም እየከበደኝ ነው ግን እግዚአብሔርን በመተማመን ውስጥ ነው ያለሁት። እስካሁን በይዛት ለእኔ እግዚአብሔር ብቻ ነው ያለኝ። ተስፋዬም፣ እናቴም፣ አባቴም እግዚአብሔር። አልፈዋለሁ አልፈዋለሁ። ይህን ጊዜ አልፈዋለሁ። ይህን ጊዜ ሳልፈው ምስቅበት ጊዜ ይመጣል፣ ይመጣል። በጣም የማምነው አምላክ አለኝ። በጣም የምወደው አምላክ አለኝ። በጣም የሚወደኝ አምላክ አለኝ። ውስጤ በጣም እየታመመ ነው። ውስጤ በጣም እየከፋው ነው፣ ግን ለማንም መናገር አልፈልግም። ምናገር ሌሎችን ሰዎች አስጨንቃለሁ ብዬ ስላሰብኩ ለራሴ ነው የምናገረው። ይሄን ጊዜ ያልፍና ያቆመኛል፣ ቀና ያደርገኛል። በሰብሩኝ ሰዎች ፊት እቆማለሁ። ይሄን ጊዜ አልፈዋለሁ። አለፊ ወይም ቪዲዮ አየዋለሁ። ለእግዚአብሔር ሁሉ ጊዜ የምነግረው ነገር የምፈልግበት ቦታ ላይ ስደርስ አንተ እዚህ እንዳደረስከኝ ለዓለም ሕዝብ እናገራል ቃል ሄዶ እናገራለሁ። እግዚአብሔር ነው ያቆመኝ፣ አሁንም እግዚአብሔር ነው ያኖረኝ፣ እግዚአብሔር ነው ከስንት ነገር ያወጣኝ። በጣም አመሰግናለሁ። ይሄ ጊዜ አልፋለሁ፣ ይሄ ጊዜ አልፋለሁ፣ እመኔኝ፣ ይሄ ጊዜ አልፋለሁ፣ እመኔኝ። ይሄ ጊዜ ሲያልፍ ግን እንዳረሳ ማን ከዚህ እንዳወጣ ማንን አምነ እንዳልከዳ፣ እንዳረሳ አያችሁ። ሁሌም ቢሆን እግዚአብሔርን በመተማመን ስንጠባበቅ እግዚአብሔር አያሳፍረን እና በዚህ ሰዓት በጣም በተስፋ መቁረጥ ውስጥ ያላችሁ ሰዎች፣ በብዙ ሁኔታ ውስጥ ያላችሁ ሰዎች፣ ሁሌም ቢሆን ለራሳችሁ ነገሮች እግዚአብሔር ነምኑ። በህይወታችሁ በሙሉ እግዚአብሔር አስቀድሙ። አመሰግናለሁ።

አሁን ላይ ዝቅ ብለ ብትኖር ነገ ራስን ከፍ አርግተ ታኖራለ። አንተ ነ ይህን ስለ ደግሞ ሌላ ሰዎች እንትን አይሉ ማለት ሳይሆን ጋር

ማያ ቤሎ ቤት ለጠረሙ ሽሮች ከ12 ሺህ ብር ጀምሮ ፓኬጅ አዘጋጅታለች እና ኑ ትላችኋለች። 12 ብር ጀምሮ ፓኬጅ አዘጋጅታለች እና መጋባት እንትን ነው ማግባት የሚፈልግ

ምን እባክህ አባዬ እኔ እኮ አመጣጤ አንተን ልጋብዘህ ነበረ እና ምን ያዘህ ሄዶ እንደ አንተ አለቃዬ ገንዘብ ያዘብኝ አዎ እና ለእዛ ነው እንጂ እኔ ዛሬ ቢሰጠኝ ብሩን ልጋብዘህ ነበረ አይደል እንደውም ሰዐት አለፈ አንተ ዘንግቼዋለሁ ታውቃለህ እደውልልኝ ብሎኝ ነበር ይገርምሀል አሁን ቀን አይ እንደዚያ ከሆነማ አሪፍ ነው እስኪ እደውልለትና እስኪ ስልክህን አንዴ ስጠኝና እደውልልህ ደውል ደውል አዎ አዎ ኔትዎርኩ በጣም አስቸጋሪ ነው አዎ አዎ ቀን አይደል

እና የምር የሚክሉ እኔ እንደዚህ አይነት አማርኛ አስተማሪ ያጋጥሞኛል። እኔ አማርኛ ትምህርት የተማርኩትን ለምን እንደምንማረው አይገባኝም፣ ግን እንደዚህ የሚያወራ አስተማሪ ያጋጥመኛል